በጣም ሰላም የዩቱብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥተናል። ቀደም ብለን የምናየው ቪዲዮ ሰሞኑን ሶሻል ሚዲያ ዝዛው ወር የነበረው የዶክተሩ ቪዲዮ ነው የምናየው። ዶክተሩ አስደናቂ ነገር አድርጎ የሱ ቪዲዮ ቀድመን የምናየው ነው። በሁለተኛ ቪዲዮአችን የሚሆነው የወንድማችን የአትሌቲክስ ቪዲዮ ነው ቪዲዮ ነው የምናየው ቪዲዮ ደግሞ ምስክርነት ነው። እሱም ቪዲዮ ቀጣይ ቪዲዮ ነው በሁለተኛ ቪዲዮአችን የምናየው ይሆናል። በሶስተኛ ቪዲዮአችን የሚሆነው በኦርቶዶክስ ለምን ጠላቶች እንደበዙ አንድ ወንድማችን እንቅጩን ተናግሯል። እሱም ቪዲዮ በሶስተኛ ቪዲዮአችን የምናየው ይሆናል። በአራተኛ ቪዲዮችን ደግሞ አንድ ይታችን ለዮኒ ማኛና ለኦርቶዶክሳዊያን መልዕክት አሰምታለች። እሷን ቪዲዮ በአራተኛ ቪዲዮችን የምናየው ይሆናል። በአምስተኛ ቪዲዮችን የሚሆነው ደግሞ እነ ትዝብት ዳርክና እነ ትዝታው ምንጫጩትን ነገር ወንድማችን በቴዎሪ አሳይተዋል ማለት ነው። እሱ አስደናቂ ቪዲዮ እሱም ቪዲዮ ምና ይሆናል። በስድስተኛ ቪዲዮኛ ቪዲዮችን እና የመጨረሻ ቪዲዮችን የሚሆነው ፓስተር ሶፎኒያስ ወደ ኦርቶዶክስ ለማምጣት እያቆበቀበ እንዳ በቪዲዮ እንደምታዩት ነጠላ ለብሶ ሲዘምር ነበር። ባለፉም ደግሞ ኢንተርቪ ለቀርቦ ሰላም ለኪ እያለ እየዘምረ ነበር የእነሱ ቪዲዮ ቢሎች ቢደገርጎ ሰላም ለኪ እያለ እየዘመረ ነበር የነሱ ቪዲዮችን አምጥቼላችኋለሁ። እሱ ቪዲዮ የምናየውናል በጣም አስደናቂ ቪዲዮዎች ናቸው። የዛሬ ቪዲዮዎች ቢበዙ አስር ደቂቃ ነውና ይሄን ዩቱብ ቻናል ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ በእንደይ በየቀኑ እንደዚህ አይነት ቪዲዮ ጠቃሚ ቪዲዮዎችን ስለምናመጣላችሁ ይሄን ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ ላይክ በማድረግ ለብዙ ሰው እንዲደርስ መልእክቱን አጋሩን እያልኳችሁ ሼር በማድረግ መልእክቱን አጋሩን እያልኳችሁ ቀጥታ ወደ ቪዲዮችን እንሄዳለን። የዶክተሩ ጉዳይ ለምን በዚህ ልክ እስካሁን መነጋገሪያ ሊሆን ቻለ? ነገሩ እንዲህ ነው። ዶክተር ብሩክ ወይሻ የራሱን የሰርግ ዝግጅት አቋርጦ በመውጣት ታካሚን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ እስካሁን መነጋገሪያ ሆኗል። መነጋገሪያነቱ ግን ህይወት በማዳኑና ሙሽራ በመሆኑ ብቻ አይደለም። ዶክተሩ ጋብቻውን በስርዓተ ቤተ ክርስቲያን ሊፈጽም ከሌሊት ጀምሮ ቤተ ክርስቲያን ተገኝቷል። ታዲያ የቤተ ክርስቲያኑን መርሃ ግብር ጨርስና ወደ ቤት በመመለስ ከእንግዶች ጋር ዝግጅቱን እያከበረ ባለበት አስቸኳይ የቀዶ ጥገና እንዳለ ሲነገረው ከሌሊቱ ስድስት ሰዓት ጀምሮ ቤተ ክርስቲያን የነበረው ከዛም ከዛ መልስ ያለ ምንም እረፍት የቆየው ዶክተሩ ምንም ሳያቅማማ ሙያዊና የሞራል ግዴታውን ሊወጣ ወደ ሆስፒታል በማምራት ቀዶ ጥገናውን በስኬት አጠናቀቀ። በሙያዬ የፈጸምኩትን ቃለ መሐላ እና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ፤ የዶክተር ብሩክ መልእክት ነበር። ስምን መልአክ ያወጣዋል አይደል የሚባለው። እናንተስ ስለ ዶክተር ብሩክ ምን ትላላችሁ? ዛሬን ለነገ እንኖር። መልካም ጊዜ። ይህ ወንድማችን አትሌት ነኝ ለስምንት ዓመት ሙሉ ጠዋትና ማታ እለፋለሁ። ውድድር ተመርጬ ውጭ አገር ልወጣ ሳምንት ሲቀረኝ እጅም እግሬም ይተሳሰራል፣ መንቀሳቀስ አልችልም። ስውራ ማርያም መጥቼ ተማጸንኳትኝ። እንደዚህ አልኳት፣ አንቺ አበርትተሽኝ ለውድድር በውጭ አገር ካቆምሽኝ ስለ አዱኖሽን ከፍ አድርጌ በዓለም አሳያለሁ አልኳትኝ። መጥቼ እንደ ተማጽንኳት በሳምንቱ በሳምንት ወደ ውጭ ወጣው አውስትራሊያ ለሀገር አንደኛ ወጥቼ ስላድኗን ከፍ አድርጋለሁ ብሎ አመስግኑልኝ ስለቴን ሰምታለች ብላል አመስግኑለት። አብዛኛው ሰው ለምን ኦርቶዶክስ ተዋዶን ብቻ ትኩረት አድርጎ ከፍተኛ የሆነ ስድብ ሊሆን ይችላል፣ ንቀት ሊሆን ይችላል፣ መዘባበት ሊሆን ይችላል፣ የሚያራምዱበት ምክንያት ምን እንደሆነ ሁላችንም እናውቀዋለን። ያ ምክንያት ምን መሰላችሁ? የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን እውነተኛና ቀጥተኛ ቤተክርስቲያን እርሷ ስለሆነች ነው ከእሷ ውጪ ማንም ፈተና ሊበዛበት አይችልም። ምክንያቱም እውነትን የያዘ በውሸት ይፈተናል። ለኦርቶዶክስ እምነት ተከታዮች መልእክቴ ሲቀጥል ለዮኒ ማኛ ለራሱ አድርሱልኝ ምን መሰለ፣ ዮኒ ማኛ ሃይማኖቱን ስለቀየረ ወይም ደግሞ ከኦርቶዶክስ ስለወጣ እ ኦርቶዶክስ ላይ ምንም አይነት የምታደርሰው ነገር የለም እንኳን አንተ ቀርቶ አሉ የተባሉ ሰባኪዎች አሉ የተባሉ አባቶች ቢወጡ ኦርቶዶክስን የሚነኳት ነገር የለም። ኦኬ፣ አንድ እውነት ግን አለ። ሪዝነብል የሆነ ነገር እናውራ ከተባለ መጽሐፍ ቅዱሱን ተዉት፣ መጽሐፍ ቅዱሱን ተዉትና ሀቅ እንነጋገር ከተባለ የኦርቶዶክስ እምነት አለም የሚጋደልበትን ሰው ራሱን አደጋ ላይ የሚያጋልጥበትን ሰው ሰውን የሚገልበትን ሆድ አምላኪነት አትቀበልም፣ ምግብ ወዳጅነት አትቀበልም። ከምግብ ከሆዳችን ይልቅ ለነፍሳችን እንደር ምትል ቤተ ክርስቲያን ናት ያለችን። እኛም ብቁ አይደለንም፣ እኛ ኦርቶዶክስ ነን ብለን የምናወራ ሰዎች እኛ ራሳችን ብቁ አይደለንም ለኦርቶዶክስ። ኦርቶዶክስ ምድራዊት አይደለችም። ብዙ ሰው እየለቀቀ እየወጣ ነው። ለምን እንደሆነ ታውቃለህ? አይችሉትም። ኦርቶዶክስ ለመሆን ብቁ አይደሉም፣ ወይም ደግሞ አይችሉትም። እንደ ወርቅ ተፈትነህ፣ እንደ ወርቅ በእሳት ተፈትነህ ነው ኦርቶዶክስ መሆን የምትችለው። እቅጭ እቅጯን እናውራ ከተባለ ሮብና አርብ የሚባል ታሪክ አለ ገዳማት አድባራት ወይም ደግሞ በተለያዩ ጸበል ቦታዎች የሚኖሩ ሰዎች ምን እየተመገቡ እንደሚኖሩ ታውቃለህ? ወይስ ገብተህ ታውቃለህ? ገዳም አይ ቲንክ አታውቅም ይመስለኛል። በንፍሮና በንፍሮ ውሃ ብሎም በቀጭን በሶ ብሎም በጾ ብሎም በጸበል ብቻ እየተኖረ ነው ኦርቶዶክስነት ማለት። ሮብንና አርብን ከስጋ ከቅቤ ከወተት ርቀህ ነው ኦርቶዶክስነት። ጾም ብቻውን ደግሞ ኦርቶዶክስ አያደርግም። ጸሎት አለ፣ ምጽዋት አለ። በቀን ሰባት ጊዜ ጸሎት ይታዘዛል። እኛ ብቁዎች አይደለንም። ኦርቶዶክስ ምድራዊት አይደለችም፣ ሰማያዊት ነች። በነገራችን ላይ ይሄንን ስላችሁ ኦርቶዶክስ ስለሆንኩኝ ኦርቶዶክስነቴን እየደገፍኩ እንዳይመስላችሁ፣ ይሄ ሀቁና እውነቱ ነው። ከኦርቶዶክስ ቤተ ክርስቲያን የወጡት ቁጥር ስፍር የሌላቸው የኦርቶዶክስ እምነት ተከታይ የነበሩ ብለን የምንጠራቸው ጠቅላላ ሆድ አምላኪዎች ናቸው። ሆድ አምላኪዎች ናቸው። ምን እንደሚሳጣቸው እናውቃለን። ያኔ ፕሮቴስታንት እምነትን ለፍቅር እውነተኛ ለሃይማኖቱ ፍቅር አድሮበት የሄደ እንዳለ እናውቃለን። ወይም እውነተኛ ለሃይማኖቱ ፍቅር አድሮበት የሚያመልክ እንዳለ እናውቃለን። ግን እናንተ እናንተ በተለይ ዩኒ ማኛ አጀንዳ ፈጠራም ሊሆን ይችላል። መብት ነው። ኦፍ ኮርስ አጀንዳ ፈጠርክም አልፈጠርክም ተጽዕኖ ፈጣሪ ነህ። እውነት ማንም ሰው አይክደውም ያንን። ግን እውነት እንነጋገር ከተባለ አንተም ሆንክ ከአንተም በላይ ያሉ እንደነ በጋሻው ያሉት ወይም ከዛ በላይ እንደ ምንድነው ቄሶችና ፓትሪያርኮች ሆኖ ስለ ኦርቶዶክስ የተሳሳተ ነገር የሚረጩት ሁሉ ብቁዎች አይደሉም። እኔም ብቁ አይደለሁም። ኦርቶዶክስ ሰማያዊ ትነች ብያለሁ። ያንን ሃይማኖት መከተል የሚችሉት በጣም ውስን ሰዎች ናቸው። እነዛም ሰዎች ደግሞ ፍጹም ኦርቶዶክስ ማለት ምንነቱ የገባቸው ነው። እናንተ ድንግል ማርያምን ወይም ደግሞ ቅዱሳን ሐዋርያት ነቢያትን ወይም ቅዱሳን ጻድቃን ሰማታትን ከመጽሐፍ ቅዱስ ላይ ወይም ደግሞ ከተለያየ ቦታ ላይ ነጥላችሁ አውጥታችሁ ክርክር አትፍጠሩ። እናንተ ናችሁ ብቁ ያሉ ናችሁት። በመጀመሪያ ደረጃ ስለ ቅዱሳኑም ስለ ሐዋርያቶቹም ለማውራት በመጀመሪያ እናንተ ጋር ነው የሚጀምሩ እነዛ የተሸለሙት በመንግስተ ሰማያት ታላላቅ ስፍራ የተሰጣቸው ለምንድን ነው ብቁ ሆነው አምላካቸውን አስደስተው እናንተ አምላካችሁን ታስደስታላችሁ እኛን እርሱ ሰዎችን እርሱ እናንተ ለአምላካችሁ ብቁዎች ናችሁ ኦርቶዶክስ ብቁ ሃይማኖት ነች የበቃች ሃይማኖት ኦርቶዶክስ የሚሆነው እኔ አይደለሁም ኦርቶዶክስ የሚሆነው ሌሎቹ አይደሉም አሁንም በኦርቶዶክስ ውስጥ ውስጥ ተሰክስገው ፈጽሞ ኦርቶዶክስ የማይፈቅደውን የሚያደርጉ አሉ። ምን አገባን እኛ። እኛ ሰው ነው እንዴ የምናመልከው? ሐዋርያት ገባ ሐዋርያት ወጣ። ወይም አንድ ሰው አትሮኖስ ላይ ቆሞ ለሰዎች የሚያስተምረው የቅዱስ ጴጥሮስን ሥልጣን ይዞ ነው ሐዋርያ ሆኖ ነው መምህር ሆኖ ነው አይደል? ያንን ብቁ ያለመሆኑ እሱ ነው እንጂ የሚጠየቅበት እኔ አይደለሁም። ግን እምነትን በቃ እጸጽ አትፈልጉ። ኦርቶዶክስ ላይ መሄድ የፈለገው ሁሉ ይውጣ። አንድ ሰው እንኳ ቢቀር ያ አንድ ሰው ለራሱ ነው እንጂ የሚያመልከው ለእነዛ ለወጡት አደለ። አያገባን፣ ማንም ይውጣ። በጣም ደስተኞች ነን በሚወጡ። ምክንያቱም አላስፈላጊዎች ናቸው።

ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላ እልኪን እያለ ሰላም እልኪን እያለ አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በቅርቡ እንግዲህ እውነቱ ይገለጥላችኋል። እየከማሰባቸው ሰዎች ውስጥ አሉ

ሰላም፣ ላይክ አድርጉ እኮ ብያችሁ ነበር። ላይክ ያላደረጋችሁ ላይክ አድርጉ። ቻናሉን ደግሞ በየቀኑ ለዚህ ዓይነት ጠቃሚ ቪዲዮዎችን ስለምለቅ ሰብስክራይብ ማድረግ እንዳይረሳ። ለብዙ ሰው ልንደርስ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አልቆየሁም።